እስራኤል በስልሳ ጀቶች በመታገዝ የኢራንን የኒውክለር ጣቢያ ደበደበች። ኢራን የተረፈች አይመስልም። የቴሄራንን ጀርባ ክፉኛ ያቆሰለው ጥቃት የፈጸመችው ቴላቪቭ በጥቃቱ አንጀቴ ቅቤ ጠጣ እያለች ነው። ኢራን በበኩሏ በደቡባዊ እስራኤል ከእስካሁኑ የጠነከረ ጥቃት ፈጽማለች። ይህ በእንዲህ እንዳለ የአሜሪካ እጀቶችና መሳሪያዎች ወደ እስራኤል በገፍ እየገቡ ነው። ወደ ጦርነቱ ለመግባት ፈራተባ እያሉ ያሉት ትራምፕ በበኩላቸው በሁለት ሳምንት በጦርነቱ ጉዳይ አቋሜን አሳውቃለሁ ብለዋል። በስፋት እንቃኘዋለን። ከውጭ ኃይሎች ጋር አብረው ሊገለብጡኝ የሚሰሩ ኃይሎች አሉ ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ለብዙ ሀገራት ተቀጣሪ ባንዳ በመሆን የሀገርን ብሔራዊ ጥቅም በሚ ጋፋ መልኩ ብዙ ኢትዮጵያውያን የመሪው አልጋልጸና በመነቅነቅ እናባረው በሚል ከጠላት ጋር እየሰሩ ነው ሲሉ ከሰዋል። እንመለስበታለን። በትግራይ ስራ ዝግ ሆኖ ሰላማዊ ሰልፍ እየተደረገ ነው። የትግራይ ኃይሎች ከመቀሌ እስከ ወልቃይ ጫፍ ሱዳን ይብቃ እያሉ ነው። ከጀነራል ታደሰው ወረደ ጊዜያዊ አስተዳደር እስከ ህወት ጀነራሎች፣ ከተፎካካሪ ፓርቲዎች እስከ ሃይማኖት ተቋማት በአንድ ድምፅ የትግራይ ግዛት በአስቸኳይ ይመለስ ሲሉ ተደምጠዋል። እንመለስበታለን። የትራምፕ ቀኝ እጅ ጀነራል አራት ኪሎ ገብተዋል። ከጠቅላይ ጋር ጋር መወያየታቸውም ታውቋል። ውይይቱ የቀጠናውን ትኩረት ስቧል። ጠቅላዩና ጀነራሉ በምን ጉዳዮች መከሩ የሚለውን እናስደምጣቸዋለን። ጥናስጥልን ወደ አንድ አፍታ ሚዲያ ቢስቦች ሰላምታችን በእያላችሁበት የዓለም ዳርቻ የደረሳችሁ ከአንድ አፍታ ለሆኑ መደመጥ አለባቸው ያላቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ተቆዩ ዘንድ ግብዣችን ነው። ሁለት ቤት ለገዛ አንድ ቤት በነጻ በነፃ ይህ እድል እንዳያልፍዎ። 40% በሶስት አመት ከፍለው ቀሪውን 60% ደግሞ ቤቱን እየኖሩበት እስከ 20 አመት ድረስ በባንክ ቀስ ብለው የሚከፍሉበትን እድል ያመቻቸው ዲኤምሲ ሪልስቴት ቀድመው ለሚመጡ ድለኞች እስከ 30% የሚደርስ ልዩ ቅናሽ አዘጋጅቷል። በ8% ቅድመ ክፍያ ብቻ ማለትም ከ488ሺ ብር ጀምሮ መክፈል ከባለ 1 እስከ ባለ 4 መኝታ በሚፈልጉት የካሬ ሜትር አማራጭ ማግኘት ይችላሉ። ይፍጠኑ ይፍጠኑ! ውስን ቤቶች ብቻ ቀርተውናል። ዲኤምሲ ሪል ስቴት። እስራኤል በስልሳ ጀቶች በመታገዝ የኢራንን ኒውክለር ጣቢያ ደበደበች። ኢራን የተረፈች አይመስልም። የቴሄራንን ጀርባ ክፉኛ ያቆሰለው ጥቃት የፈጸመችው ቴላቪቭ በጥቃቱ አንጀቴ ቅቤ ጠጣ እያለች ነው። ኢራን በበኩሏ በደቡባዊ እስራኤል ከስካሁኑ የጠነቀረ ጥቃት ፈጽማለች። ይህ በእንዲህ እንዳለ የአሜሪካ ጀቶችና መሳሪያዎች ወደ እስራኤል በገፍ እየገቡ ነው። ወደ ጦርነቱ ለመግባት ፈራተባ እያሉ ያሉት ትራምፕ በበኩላቸው በሁለት ሳምንት በጦርነቱ ጉዳይ አቋሚ እናሳውቃለሁ ብለዋል። የምድራችን ሀያል ባላንጣዎች ኢራንና እስራኤል የጀመሩት ጦርነት ማባሪያውን አላገኘም። የጦርነቱ ጀማሪ እስራኤል ናት። ምክንያቱም ደግሞ ኢራን የኒውክለር ባለቤት መሆን የለባትም የሚል ነው። ቴልአቪቭ የጦርነቱ ግብ ኢራንን ከኒውክለር ሀሳብ ነፃ ማድረግ ነው። ይህ እስኪሆን ድረስ እስራኤል ድብደባዋን እንደምትቀጠል ይፋ አድርጋለች። በዚህም ጦርነቱ ተፋፉሞ ቀጥሏል። የአየር ላይ ትንቅንቁ ለምድሪቱ ሰቀቀን ሆኗል። አንድ ሳምንቱን በደፈነው የሁለቱ ሀገራት ጦርነት ወደ ሌላ ምዕራፍ እየተሻገረ ነው። ኢራን እስካሁን ጥቅም ላይ ያላወለቻቸውን ሚሳይሎች ጭምር እየተኮሰች ሲሆን፣ በአንጻሩ እስራኤልም ለመጀመሪያ ጊዜ ኢራን ላይ በአሜሪካ ሰራሽ ኤፍ 15 ጄት ድብደባ ፈጽማለች። ሌሊቱን ስልሳ ያህል ጄቶች በኢራን ሰማይ ስር ጨፍረዋል። በጥቃቱ ኢራን የተረፈች አይመስልም ነበር። ኢየሩሳሌም ፖስት ስለ ሌሊቱ የእጀት ድብደባ ባጋራው መረጃ ድብደባው ኢላማ ያደረገው በኢራን የሚሳይል መሰረቶች ላይ ነው ብሏል። ዓለም አቀፉ የኒኩሌር ተቆጣጣሪ ተቋም የኢራን ኒኩሌር ጣቢያዎች በሌሊቱ ጥቃት መውደማቸውን አረጋግጧል። ኢራን ስለ ጥቃቱ እስካሁን ያለቸው ነገር የለም። ሆኖም ተቆጣጣሪ ተቋሙ ባወጣው መረጃ እስራኤል አራክ ከተማ አቅራቢያ በሚገኘውና በግንባታ ላይ በነበረው የኢራን የኒኩሌር ጣቢያ ላይ የፈጸመችው ጥቃት ቁልፍ ህንፃዎችን አውድሟል ብሏል። ከደቡብ ምዕራብ ቴህራን በ250 ኪ ሜትር ርቀት ላይ እንደሚገኘው አራክ ያሉ የኒውክለር ጣቢያዎች የሚያገለግሉት ለሳይንሳዊ ምርምር ሲሆን የኒውክለር መሳሪያዎችን ለመስራት የሚጠቅም ፕላቶኒየም የተባለ ንጥረ ነገርን ያመርታሉ። የአቶሚክ ኤነርጂ ተቋሙ ዋና ዳይሬክተር ራፋል ግሮሲ በሰጡት መግለጫ እንዳሉት እስራኤል በፈጸመችው ጥቃት እስካሁን የተከሰተ የተለየ የጨረር ልቀት ባይኖርም የመከሰት አደጋዎች ግን አሉ ብለዋል በዚህ ፈታኝና ውስብስብ በሆነ ሁኔታ ውስጥ ስለ ኒውክሌር ማዕከላቱ ጊዜውን የጠበቀና መደበኛ የሆነ ቴክኒካዊ መረጃዎችን ማግኘትም ወሳኝ ነው ብለዋል። የእስራኤል መከላከያ በበኩሉ የኢራን ኒውክሌር ምርምር ኤጀንሲ ዋና መስሪያ ቤት ተመቷል ሲል ያስታወቀ ሲሆን በተጨማሪም በርካታ የኢራን ሚሳይል ማምረቻ ማስወንጫፊያ ስፍራዎችን ማውደሙን ገልጿል። ስለዚህ ጥቃት ይህ ዘገባ እስከተጠናከረበት ሰዓት ድረስ ኢራን ያለችው ነገር የለም። ሆኖም ከእስራኤል በኩል እንደወጣው መረጃ የኢራን ኒውክሌር ጣቢያዎች ተመተው ከሆነ

ለቴህራን ትልቅ ኪሳራ ነው ተብሏል። በቀጠለው ጦርነት ኢራንም አደገኛ ደብደባዎችን እያደረገች ትገኛለች። ትናንት አመሻሹን ኔታንያሁ ካሉበት ቅርብ ርቀት ላይ የፈጸመችው ጥቃት አንዱ ነው። ከትናንት በስቲያ ኢራን የእስራኤሉን ግዙፍ ሆስፒታል በሚሳኤል መምታቷ ይታወቃል። ይህን ተከትሎ ሆስፒታሉ ከቁሙ ተገንድሷል። ጥቃቱ ኔታንያሁንና የእስራኤል ባለስልጣናትን ክፉኛ ያበሳጨ ነበር። ከጥቃቱ በኋላ ቤንያሚን ኔታንያሁ ጥቃቱ የተፈጸመበትን ሆስፒታል መጎብኘታቸው የተገለጸ ሲሆን ከጉብኝቱ በኋላ ክፍር ስራ ህንጻው ስር ሆነው ለጋዜጠኞች መግለጫ እየሰጡ ነበር። ማይካቸውን የደገኑ ዓለም አቀፍ ጋዜጠኞች ኔታንያሁ የሚናገሩትን ቀጨም እያደረጉ ባለበት ሰዓት አንድ ያልታሰበ ነገር ተፈጠረ። ከፍርስራሽ ህንጻው ስር ከባድ ፍንዳታ ተሰማ። ኔታንያሁ ንግግራቸውን አቁመው በድንጋጤ ፍንዳታው ወደ ተሰማበት አቅጣጫ ሲመለከቱ የኢራን ተጨማሪ ጥቃት እንደሆነ ተረዱ። ምናልባት ጥቃቱ እሳቸውን ኢላማ ያደረገ ሊሆን ይችላል። ሌላኛው እዚህ ጋር የሚጠቀሰው የኢራን ጥቃት ሌሊቱን በደቡብ እስራኤል የፈጸመ ጥቃት ነው። ጥቃቱ የፈጸመችው ቢራ ሳቤ በተባለች ከተማ ነው። ኢላማው የቴክኖሎጂ ፓርክ ሲሆን ትናንት ጥቃት ከደረሰበት ሆስፒታል አቅራቢያ የሚገኝ ነው። የእስራኤል የድንገተኛ አደጋ አገልግሎት እንዳስታወቀው አምስት ሰዎች ትናንት ሌሊት በተፈጸመው ጥቃት ቆስለው ወደ ሆስፒታል ተወስደዋል። በመኖሪያ ህንጻዎች ላይ የደረሰውን ጉዳት የሚያሳዩ ፎቶዎችንም አሰራጭተዋል። ኢራን አሁንም የእስራኤልን የአየር መከላከያ አይረን ዶም በማለፍ ረገድ ምን ያህል ውጤታማ እንደሆነች እያሳየች ነው። በአንጻሩ እስራኤል የአየር መከላከያ ስርዓቷን ማጤን ያለባት ወቅት ላይ መሆኑ እየተመላከተ ነው። ሳምንቱን የደፈነው የሁለቱ ሀገራት ጦርነት በእንዲ መልኩ ሲቀጥል ሌሎች ሀያላን ሀገራት ከዳር ሆነው እየታዘቡ አይመስልም። በርካታ ሀገራት ወደ ግጭቱ ለመግባት ሁኔታዎችን እያጤኑ ይመስላል። ቱርክ በግልጽ ከእስራኤል ጋር የቃላት ጦርነት ውስጥ የገባች ሲሆን፣ ጀርመን በበኩሏ አሰላለፏን ከቴል አቪቭ ጎን ማድረጓን በቻንስለሯ በኩል አሳውቃለች። አሜሪካም በስሱ እስራኤልን እየደገፈች የቀጠለች ሲሆን፣ ትራምፕም ወደ ጦርነቱ ለመግባት ፈራተባ እያሉ ነው። ከሁለት ሳምንት በኋላ ግልጽ ውሳኔ ውሳኔን አሳውቃለሁ ሲሉም ይፋ አድርገዋል። ሆኖም አሜሪካ በዚህ ጦርነት ለእስራኤል እያደረገች ያለችው ስልታዊ ድጋፍ ከባድ ተቃውሞ እየተነሳበት ነው። በዋሽንግተን ያሉ ተቋማትም ትራምፕ ከዚህ እንቅስቃሴያቸው እንዲታቀቡ ጥሪ እያሰሙ ነው። ከውጭ ኃይሎች ጋር አብረው ሊገለብጡኝ የሚሰሩ ኃይሎች አሉ ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ለብዙ ሀገራት ተቀጣሪ ባንዳ በመሆን የሀገር ብሔራዊ ጥቅምን በሚጋፋ መልኩ ብዙ ኢትዮጵያውያን የመሪውን አልጋ አልጸናም በመነቅነቅ እናባረው በሚል ከጠላት ጋር እየሰሩ ነው ሲሉ ከሰዋል። አብይ ሊገለብጡኝ የሚታገሉ ኃይሎች አሉ ያሉት ከፖለቲካ ፓርቲዎች ጋር ባደረጉት ውይይት ነው። ጠቅላይ ሚኒስትሩ አራት ኪሎ ካስጠሯቸው ፓርቲዎች ስለ ኢትዮጵያ ሰላምና ጸጥታ ለቀረበላቸው ጥያቄ በሰጡት ምላሽ ችግሩ ያለ ከታጠቁ ኃይሎች በኩል ነው ብለዋል። አብይ በማብራሪያቸው ለብዙ ሀገራት ተቀጣሪ ባንዳ በመሆን የሀገር ብሔራዊ ጥቅምን በሚጋፋ መልኩ ብዙ ኢትዮጵያውያን የመሪው አልጋ አልጸናም በመነቅነቅ እናባረው በሚል ከጠላት ጋር እየሰሩ ነው በማለት ክስ አሰምተዋል። ጠቅላይ ሚኒስትሩ ከብዙ ሀገራት ጋር በማበር በባንዳነት የከሰሷቸው ኃይሎች አራት ኪሎን መቆጣጠር ዓላማ አድርገው እንደሚንቀሳቀሱ ጠቁመዋል። በኢትዮጵያ ያለው የሰላም ችግር መንስኤው ፍላጎትን በኃይል የማስፈጸም ኋላ ቀረት ሳቢ ነው ሲሉ ተደምጠዋል። አብይ በባንዳነት የከሰሷቸው ኃይሎች የአራት ኪሎ ቅዠታቸውን ጉም ሁኖ ውስጥ እስኪ በን እንደሚታገሏቸው ጠቁመዋል። ጠቅላይ ሚኒስትሩ በሀገሪቱ ፖለቲካዊ ወይም ኢኮኖሚያዊ ፍላጎትን በጉልበት ለማስፈጸም የሚደረገው ጥረትና ሙከራ እንደ ሀገር ብዙ ዋጋን እያስከፈለ መሆኑን ገልጸዋል። የተለየ ሀሳብ ያለው ሁሉ የግድ ወደ ውጊያ ከመግባት ሀሳቡን በዲሞክራሲያዊ መንገድ ማራመድ የሚችልበት ምህዳር በመኖሩ መጠቀም ይችላል። ጉልበት የመጠቀም እሳቤ በጋራ ማስቆም ያስፈልጋል ብለዋል። ብዙ አገራት ተቀጣሪ ባንዳ በመሆን የሀገር ብሔራዊ ጥቅም በሚጋፋ መልኩ ብዙ ኢትዮጵያውያን የመሪው አልጋ አልጸናም በመነቅነቅ እናባረው በሚል ከጠላት ጋር እየሰሩ ናቸው ሲሉ ተናግረዋል። የህዝቦችን መብት እንደ ሽፋን በመጠቀም የፖለቲካ ንግድ የሚሰሩ እንታገልለታለን የሚሉትን ህብረተሰብ ክፍል የሚያግቱ፣ የሚዘርፉ፣ የሚገሉ መኖራቸውንም አንስተዋል። ለአብነትም ለኦሮሞ ህዝብ ነፃነት እንታገላለን እያሉ ህዝብን እያገቱና እያሰቃዩ በህብረተሰብ ስም የፖለቲካ ንግድ የሚሰሩ መኖራቸውን ገልጸዋል። እርስ በርሳቸው የማይስማሙ ኃይሎች በታጋይ ስም ተደራጅተው ዘረፋ ይፈጽማሉ። በህዝበኝነት ስም የተገነቡ ትምህርት ቤቶችን ያፈርሳሉ፣ አስተማሪዎችን ያግታሉ፣ የአፈር ማዳበሪያ ለአርሶ አደር እንዳይደርስ መንገድ ይዘጋሉ ብለዋል። ይህም በኢትዮጵያ ህዝበኝነትና ህዝባዊነት የድንበራቸውን ስታው መቀላቀላቸውን ማሳየ ነው ሲሉ ተናግረዋል። ጠቅላይ ሚኒስትሩ አቢይ ሊገለብጡኝ ከውጭ ኃይሎች ጋር እየሰሩ ነው ብለው የከሰሷቸው አካላት ጋር የሚመሳጠሩ ፓርቲዎች እንዳሉ ጠቁመዋል። ምንም እንኳን በስም ባይጠሩም ከሰበስቧቸው ፓርቲዎች መካከል የአራት ኪሎን ወንበር ለመነ በመቅነቅ የሚንቀሳቀሱ ኃይሎች ወዳጅ የሆናችሁ አላችሁ በማለት ፊት ለፊታቸው ወንጅለዋቸዋል። በትግራይ ስራ ዝግ ሆኖ ሰላማዊ ሰልፍ እየተደረገ ነው። የትግራይ ኃይሎች ከመቀሌ እስከ ወልቃይ ጫፍ ሱዳን ይብቃ እያሉ ነው። ከጄኔራል ታደሰ ወረደ ጊዜው አስተዳደር እስከ ህወሓት ጄኔራሎች፣ ከተፎካካሪ ፓርቲዎች እስከ ሃይማኖት ተቋማት በአንድ ድምጽ የትግራይ ግዛት በአስቸኳይ ይመለስ ሲሉ ተደምጠዋል። በዛሬው ይብቃ በተሰኘው የመቀሌ ከተማ ሮማናት አደባባይ ሰልፍ ላይ የትግራይ ግዛታዊ አንድነት በአስቸኳይ ይመለስ፣ ወራሪዎች ከትግራይ መሬት ይውጡ፣ ተፈናቃዮች ይመለሱ የሚሉና ሌሎች መፈክሮች ተሰምተዋል። የትግራይ ኃይሎች ይብቃ በሚለው ሰልፍ ላይ በህገ መንግስቱ መሰረት የትግራይ የሆኑ እንደ ወልቃይት ጠለምትና ራ ያሉ አካባቢዎች እንዲመለሱ ጠይቀዋል። በአማራ ኃይሎች ዘንድ በትግራይ ኃይሎች በኩል በዚህ ወቅት በአንድ ድምፅ ይብቃ የሚል ድምፅ እያሰሙ ያሉት ጦርነት ለመክፈት ዝግጅት ነው የሚል ክስ እያቀረቡ ይገኛሉ። በተለይ በወልቃየት በሱዳን የሰፈረው አርሚ ሰባም በድንበር በኩል ከትግራይ በኩል ተከዜን ተሻግሮ ለመቆጣጠር ዝግጅት እያደረገ መሆኑ ይነገራል። ሆኖም በመቀሌ ሮማናት አደባባይ ተፈናቃዮች ለሌላ ተጨማሪ ክረምት ሸራ ውስጥ አናሳልፍም በሚል ድምፃቸውን እያሰሙ ነው። በአማራ ኃይሎች በኩልም የመጣው ይምጣ እንጂ በደምና በአጥንት ያገኘነውን ነጻነት ዳግም አሳልፈን አንሰጥም እያሉ ነው። በተለይ በወልቃየት በኩል ሁሉንም ነገር እንዳመጣጡ እንመልሳለን በሚል የሚመጣውን ለመቀበል ራሳቸውን በጦር አደራጅተው የእኛ ነው የሚሉትን ተከዜን በንቃት እየጠበቁ እንደሆነ እየገለጹ ነው። በፌዴራል መንግስት በኩል ተፈናቃዮች ወደ ወልቃየት እንዲመለሱ ፍላጎት እንዳለው በተደጋጋሚ እየገለጸ ነው። ከሰሞኑ ከፖለቲካ ፓርቲዎች ጋር ውይይት ያደረጉት ጠቅላይ ሚኒስትር አብይ አህመድ በዚህ ጉዳይ ላይ ለቀረበላቸው ጥያቄ በሰጡት ምላሽ ተፈናቃዮችን ለመመለስ ዝግጁ ነን ብለው ተብሏል። የትራምፕ ቀኝ እጅ ጀነራል አራት ኪሎ ገብተዋል። ከጠቅላዩ ጋር መወያየታቸውም ታውቋል። ውይይቱ የቀጠናውን ትኩረት ስቧል። ዶናልድ ትራምፕ አስተዳደር የሀገርነት እውቅና ለመስጠት ወደ ተቃረበባት ሶማሌላንድ የላካቸው ጀኔራል ወደ አዲስ አበባ ዘልቀዋል። የአሜሪካ ጦር የአፍሪካ ኮማንድ አዛዥ ጀኔራል ማይክል በዛሬ ዕለት ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት አድርገዋል። አብይና ጀኔራል ማይክል የተነጋገሩት በአሸባሪዎቹ በአልሸባብና አይኤስ እንቅስቃሴ ላይ ነው ተብሏል። በአራት ኪሎ ውይይት አሜሪካና ኢትዮጵያ በሶማሌ የሚንቀሳቀሱትን እስላማዊ አሸባሪ ኃይሎች በጋራ መዋጋት በሚቻልበት ሁኔታ ላይ አብይ ና ጀኔራሉ መወያየታቸውን በኢትዮጵያ የአሜሪካ ኤምባሲ አስታውቋል። አብይ ውይይቱን አስመልክተው በአሰራጩት መልእክት የአሜሪካ አፍሪኮም አዛዥ ከሆኑት ጀነራል ማይክል ላንግሌ ጋር የጋራ ፍላጎት በሆኑ የሁለትዮሽና ቀጠናዊ ጉዳዮች ላይ ዛሬ ጠዋት ውይይት አድርገናል ብለዋል። የአሜሪካው ጀነራል ወደ ኢትዮጵያ ቀንተው ከጠቅላይ ሚኒስትር አብይ አህመድ ጋር የመከሩት በቀጥታ ከሶማሊላንድ ነው። ጀነራሉ በትናንትናው እለት ከራስ ገዟ ሶማሊላንድ ፕሬዝዳንት ጋር በቀጠናዊ የሁለትዮሽ ጉዳዮች ላይ መምከራቸው ተዘግቧል። ጀኔራሉ ከሶማሌላንድ ከኢትዮጵያ መሪዎች ጋር መነጋገር በቀጥታ ጠቅላይ ሚኒስትር አብይ አህመድ ከጀመሩት የሶማሌላንድ ሀገርነት እውቅና ጋር የሚገናኝ መሆኑ እየተነገረ ነው። ኢትዮጵያ በባህር በር ሊዝኪራይ ለሶማሌላንድ የሀገርነት እውቅና ለመስጠት ስምምነት መፈራረሟ ይታወሳል። ምንም እንኳን ስምምነቱ በአዲስ አበባና በሞቃዲሾ ድርድር መክሸፉ ቢሰማም፣ አሜሪካ ለሶማሌላንድ እውቅና ለመስጠት መንቀሳቀሷ እንዲያንሰራራ ሊያደርገው ይችላል እየተባለ ነው። አሜሪካ ለሶማሌላንድ እውቅና ለመስጠት ጫፍ መድረሷ በሚሰማበት በዚህ ወቅት ሀርጌሳ የአሜሪካን ፍላጎት ለማሳካት ደፋቀና ደፋ ቀና እያለች ነው። ሶማሊላንድ የሀገርነት እውቅና ከተሰጣት ለአሜሪካ የቀጠናው ወሳኝ ወታደራዊ የመቀመጫ ቦታ እንደምታቀርብ በይፋ እየገለጸች ነው። ለዚህም ይመስላል ትራምፕ የጦራቸውን የአፍሪካ ኮማንዶ አዛዥ ጀኔራል ወደ ሃርጌሳ የላኩት። የሃርጌሳው ውይይት ሶማሊላንድ ከጊዜ ወደ ጊዜ እየታመሰ ለመጣው ቀጠና እንዴት የአሜሪካ ቁልፍ አጋር ትሆናለች የሚለው ጉዳይ መሆኑ ተሰምቷል።